ሰላም፣ ጤና ይስጥልን። ውዴ የኢትዮል አካዳሚ ቤተሰቦች እንደምን ሰንብታችኋል? እንደምን ከርማችኋል? በየትኛውም ዓለሙ ናችሁ በኦንላይን የአማረኛ መማር ለምትፈልጉ፣ እንግሊዘኛ መማር ለምትፈልጉ፣ እንዲሁም ሂሳብ ትምህርቶችን መማር ለምትፈልጉ በ0930245141 ልደውሉ እንችላላችሁ። እንዲሁም በተለያዩ የሶሻል ሚዲያ አማራጮች በቴሌግራም በዋትሳፕ እና በኢሞል ልታናግሩ ይችላላችሁ ማለት ነው። ወደ ዛሬው ቪዲዮ ማለት ነው፣ እንግዲህ በባለፈው ቪዲዮ ፓርት ሰብ ላይ አይሚን ፓርት ስሪ ላይ አቁመን ነበረ። ዛሬ የመጨረሻ ቪዲዮ እንሰራለን ማለት ነው በአማርኛ ፊደሎች። እናንተ እነዚህን አራት ቪዲዮዎችን አይታችሁ አማርኛ አሁን በመጻፍ ይችላላችሁ ማለት ነው።

ጀጀበና በሰባቱም የአማርኛ ዘሮች እነዚህ የጀዘሮች ቃላት አስምስት ነው። እያንዳንዳቸውን ቃል እናንባለን ተከታተሉ። ከኔ ጋር አብራችሁ በሉ። እስክሪን ጋር የምታየው ጀ ናት። ጀበና ጀበና ጀበና። ጁ ፒ

እቺ ደግሞ እንደ ጆ ያዟትና፣ እቺኛ ጆ ማለት ነው። ኦኬ ጆንስ ለማለት ነው። ጆንስ፣ ኦኬ ጆንስ ብላችሁ አስተካክሉት። ጆንስ ብላችሁ አስተካክሉት ማለት ነው። ጅን ጆ ብላችሁ አስተካክሉት። እቺኛ አንጄ ደግሞ ጂ ብላችሁ አስተካክሉት ማለት ነው። ኦኬ፣ አንዴ ልገምላችሁ። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ ጀበና ጁፒተር ጅላጅል ጃኒ ጀብጁ ጅራት ጆንስ ለማለት ነው። እነዚህ ሁለቶቹን አስተካክሏቸው ማለት ነው ኦኬ። ቀጣይ ነች ማናት? ስክሪኑ ጋር ስታዩት ፊደል ማን ትባላለች? ገ ትባላለች። ገ ስኪ እኔ ጋምብ ገ ጉ

እያንዳንዱን ቃል መሰረት እላችኋለሁ። በእያንዳንዱ ዘሮች ከኔ ጋር አብራችሁ ትላላችሁ ማለት ነው። ጎበዞች ገጠር፣ ገጠር፣ ጉረኛ፣ ጉረኛ፣ ጊንጥ፣ ጊንጥ፣ ጋሬ፣ ጋሬ፣ ጌሳሳ፣ ጌሳሳ ጌ መል ግመል። ኦኪ፣ ጎ ጌ ጎግል። ኦኪ ጎበዞች፣ እችኛዋ ማናት? እችኛዋ ፊደል ማን ትባላለች? ኦኪ እድል ስጣችሁ ጎበዞች፣ ጠቃላችሁ በትክክል አግኝታችሁታል። ጠ ትባላለች። ሶስት እግር ባለ ሶስት እግር ፊደል ነች ማለት ነው። አንድ ሁለት ሶስት ፣ እንደምታዩት ሶስት እግር ነው ያላት። ጠ ጡ ጢ ጣ ጤ ጥ ጦ። ኦኬ ጠ ጡ ጢ ጣ ጤ ጥ ጦ። አሁን እያንዳንዱ በእያንዳንዳቸው ዘር ቃል እንመሰረታለን ማለት ነው። ጠ ጠር ጠጠር ጠጠር

ኬ ጠጠር ጡረታ ጢባራም ጢባራም ጢባራም ጣረሞት ጣረሞት ጤና ጤና ጤና ጤና ጥራጥሬ ጥራጥሬ ጥራጥሬ ጦስኝ ጦስኝ ጦስኝ ኦኬ። እቺኛዋ እንግዲህ ጨን ነው የምትመስል። ከጨ የሚለያያት ምንድን ነው? ሶስቱም እግሮቿ ላይ ቀለበት አላት ነው ማለት ነው። ከዚ ውጭ ሌላ ምንም ልዩነት የላት ማለት ነው። ኦኬ። ጨ ጩ ጭ ጫ ጬ ጭጮ አንዴ በደንብ እንበለው። ጨ ጩ ጪ ጫ ጬ ጭ ጮ ኦኬ። አሁን በእያንዳንዱ በእያንዳንዱ የጨ ዘሮች ቃል እንመሰርታለን። በእርግጥ ምን መሰርተው ቃል ትርጉም ሊኖረው ይችላል ላይኖረውም ይችላል። ግን የኛ አላማ ምንድን ነው? እዚህ ጋ ማንበብ ስለሆነ ችግር የለ። ኦኬ። ጨረቃ፣ ጨረቃ፣ ጨረቃ። ጩከት፣ ጩከት፣ ጩከት። ኬ። ጭስ፣ ጭስ፣ ጭስ፣ ጭስ። ጫ፣ ጫታ፣ ጫጫታ

ጫጫታ ጩዋታ ጭቃ ጮቤ ይላል ማለት ነው። ሶ ደጋግማችሁ በትክክል አንብቡት። አማርኛ ማንበብ ቻላችሁ ማለት ነው። ጎበዞች። እጅ ፊደል ማናት? እስኪ ደቂቃ ልስጣችሁ። አንድ ሰከንድ አንድ ሁለት ሰከንድ ልስጣችሁ። ማናት? ኦኬ

ጶሰናውኪ ጳጳ ረረ ገሪ ጲላጦስን ጳጳስን ጴንጤ ጵጵስና ጶሰነ ይላል ማለት ነው። ደጋግማችሁ አንብቡት። በጣም ቀላል ነው። ስደጋግሙት በጣም ቃላቶቹ ቅርጻቸውን እያዛችሁ ትመጣላችሁ። ሲ በዛ ቀልናል ነው። በተለይ ወላጆች አማረኛ ልጆቻችሁ አማረኛ ጀማሪ ከሆነ ይህን ቪዲዮ እንዲያዩ የሚከሯቸው ከዚህ ጀምረው ትምህርት ቤት መሬ ይጠበቅባቸው ማለት ነው። አማርኛ ማንበብ መጻፍ መናገር ይችላሉ። እንግሊዝኛ ማንበብ መጻፍ ይችላሉ ማለት ነው። እናመሰግናለን። ወደ ቀጣዩ እንሂድ። መኪማናት ማናት ጸናት ጸ

ጻረሞት፣ ኦኬ ነማ ነማ ጽዋ ጾም ይላል ማለት ነው። በትክክል አንበቦች። ኦኬ እቺ ፈናት ፈፉ ፊፋ ፊፍፎ ፈከረ ፉገራ ፊደል ፋቀ ፌንጣ ፌንጣ ፍርፍር ፎገረ ፈከረ ፉገራ ፊደል ፋቀ ፌንጣ ፍርፍር ፎገረ ይላል ማለት ነው። እሱ የዛሬው ቪዲዮ ይህንን የሚመስል ነበር። በኦንላይን ለመማር በ0930245141 ይደውሉልን በሌላ ቪዲዮ እስከምንገናኝ